ጡረታ፣ እዚ ሃገር ሁሉ አስከብሮልኝ አስከብረሉ ይነሄዶ አብይ ብዙ ነገር አርጎሉ ሄደው ባሌ። እሺ እህቶች ይጨነቁ ነበር፣ ልጅጭ ብዙ ሰው ይጨነቅ ነበር። እኔ ብር አላጠራቅምም፣ አላስቀምጥም። አቡ ያለኝን እገዛለው፣ እሰጣለሁ፣ አባክናለሁ። እሺ አባክን አለው ግን የባሊ ነገር አይከርምም። እግዚአብሔር አምላክ እንደኒ ዓይነት ባሊስጣችሁ ህይወቴን የምኖረውን እስከ ህይወቴ ፍጻሜ ጡረታ እስኪደርስ እኔ አርባ ስምንት ዓመቴ ነው አስራ አምስት ዓመት ሲጨመርበት ምንም ችግር እንዳይኖረብኝ ግን፣ እንስጥሽ ካስቸገርሽን ደግሞ አሉኝ። አይ መብታለሽ፣ እንውሰድ ካልሽ ግን ሀያ አምስት ሺህ ዶላር እንቀንሰዋለን አሉኝ። እኔ ነው ይሄ የባልሽ ፕላን ነው። የዛሬ አምስት አመት አሉ። 2020 ላይ ዶክተሮች ከአስር አመት በኋላ ትሞታለ ብለውኛል። ሚስቴ እንዳትቸገር፣ አንዴ ብሩን እንዳትሰጣት፣ በየወሩ እንደ ደሞዝሽ አብዬ እንዲሰጠኝ መኖሪያዬ እንድኖርበት ማለት ነው። አንዴ ከሰጣችሁ አታጠፋላችሁ። ይሄንን ሳልነግርሽ ማለፍ ስላልፈለግኩ ነው። ብዙ ብዙ ወንድሞች ብዙ እህቶች ይማሩበታል ብዬ ነው። ወላሄ የኔን ህይወት ታሪክ ታውቁታላችሁ። አውሬሺ አውይ የተሰማሽ በጣም ማለት እዚህ ቤት ደግሞ ገብተሽ በህይወት እያለ ቅርብ ጊዜ ታሪክሽን ሽን ተናግረች ስለነበር ልክ እንደማውቀው ሰው ነው የተሰማኝ። ገባሽ በዛ ላይ ደግሞ ገና ሀዘንሽ ትኩስ ነው፣ ቅርብ ጊዜ ነው። በጣም ያሳዝናል። እንደዚህ ይህናል የሚወድ ሰው ደግሞ ስታጭ ደግሞ በጣም ያማል። ይህናል ልክ እንደ ልጅ የሚያስብልሽ ባል ስታጭ፣ በተለይ ከሞተ በኋላ ደግሞ ይህን ስትሰሚ፣ ላይክ በህይወት እያለ ምን ያህል ያስብልሽ እንደነበረ ማሳያ ነው። ብዙ ብዙ ነገር ማሀብዬ፣ እኔ ቋሚ ስራ የለኝም ነግር ይሻላል ዩኒቨርሲቲ ምናምን ነው ያልኩት ጠበቃይ እንዲያለኝ እኔ በህይወት የሙሉ አለኝ ብዙ ሰው ሪፕሬዘንት ርኝ ፔንሽን ይከፍልልኝ ነበር ሳልሰራ ከስልሳ ዓመት በኋላ ሲሆነኝ የሚከፈለኝን እና ምን እንዳለኝ ታውቂያለሽ። አሁን እሱ ሞቷል። ይሄን አንቺ ከፈይውን ያለኝ ሀያ ሶስት ዓመት ሙሉ ከፍሎልሻል። ባልሻለኝ ቀጥይበት ሰረጅ የምጦርበትን ሁሉ ይሄን ከዚህ ውጪ ማለት ነው። ይሄ ኢንሹራንስ ነው። የእሱን ፔንሽን ደግሞ እሱ ስልሳ አመት ሲሞላው ይከፈለኛል እስከ ህይወቴ መጨረሻ ማለት ነው። ከሁለት አመት በኋላ የኔን ደግሞ ከአስራ አርባ ስምንት ከስልሳ ዓመት በኋላ ይከፈለኛል። አይገርምም? ህይወቴን ህይወትሽን የሚያስተካክልልሽ ሰው ታውቂያለሽ። እግዚአብሔር እንደዚህ አይነት ባል ይስጣችሁ።